ኪራ ሰርግ ስትል የሆነ ነገር ተሳሌ ምን እኛ አካባቢ እኮ ሴት ልጅ ከነ ክብሮ ነው የምትዳረው እና እና ማለት አልገባም። ሴት ልጅ ከነ ክብሮ መሆን አለብህ ስታገባ እና እኔ እና ትላለ በምን ያውቃሉ? ደሞ እኮ ነበርሽ እንደሱ አይደለም። እነሱ የሚያውቁበት መንገድ አላቸው። እንዴት የደምሻሽ የሚባል ነገር አለ። አልገባኝም። ይሄ ሰኒ እንዳለች ነው አይነት ነገር። እባክሽ በቃ እሱን ጊዜ ሲደርስ እናስብበታለን። አሁን እንተኛ። አዎ በቃ በቃ፣ ፈጣሪ ያደረግነውን ያውቃላል። ሽን ህይወት እህቷ ላይ የደረሰው ነገር እሷ ላይ የአእምሮ ጠባሳ ስላስቀመጠባት አሁን የፍቅር ግንኙነት ለመጀመርም ሆነ ወደ ትዳር አለም ለመቀላቀል ፍላጎት ያላት መስል መራዊት የልብ ህመምተኛነቷ በናሆሜ ቤተሰቦች ዘንድ ተቀባይነትን አያስገኘኝም በማለት በጣም በሀሳብ እና በጭንቀት ትገኛለች። ቤተሰቦቹ ልጅ እንዲወልድለት ይፈልጋሉ። አሁን ሰርግ እያለች ነው፣ ቀጥሎ ደግሞ ልጅ ትላለች። ይህን ነገር እንዴት አድርጌ ነው ማልፈው? እያለች ከራሷ ጋራ ሀሳብ እያወጣች እና እያወረደች ትገኛለች። ሰላም ጤና ይስጥልን፣ ውዴቻና ለቤተሰቦች እንደምናላቸው ያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ በጽናት ድራማ ተከስተናል። አሆሜ የልብ ህመሟን እያስታወሰች የምትጨነቀው መራዊት እሱንም እያሳሰበው ይገኛል። እባክሽ የልብ ህመምሽን እያስታወሽ የሌለ ነገር ለማምጣት አትሞክሪ። በተሰጠን ነገር አሜን ብለን መቀበል ነው ያለብን። በሁሉም ዓለም ጎደሎ የሌለበት የለም። ይህን ደግሞ በጸጋ መቀበል ነው። ለእኔ ከምንም በላይ ትልቁ ነገር የአንቺ መኖር ነው እያለት ነው መራዊትም ይህን ነገር ሁለተኛ አላነሳም የሚያስጨንቅህ ከሆነ በማለት መልሳለታል። እናይት የክብሮ ምን ዶክሜንት ደብቃበታለች። ታዲያ የዚህ ቅጣት መሆኑ ነው ቤት እያጸዳ ነው። አጽድቶ ሲጨርስም ጨርሻለሁ ዶክሜንቴን ሲጭኝ ቢላትም ቆይ አርባ ደቂቃ ለምነኝና ከአርባ ደቂቃ በኋላ ሰጠሃሉ አለችው። ጊዜ ወርቅ ነው አትቀልጅ በማለት መረር ብሎ ይናገራታል። ምንም አታመጣም የፈለግህን ያህል መለፍለፍ ትችላለህ እያለችው ነው መጨረሻም ትዕግስቱን ሲፈታተነው በጣም ነበር የጮህባት፣ ወረቀቴን አምጪ በማለት እሷም በድንጋጤ ተነስታ አምጥታ ሰጠችው። ለዚህ ነው ለካ እንደ ነፋስ ብትን ለሚለው ጥጋብሽ ነው እንደዛ ስትሆኝ የነበረው ይላታል። ታዲያ እሷም ጎረቤት እንዳይሰማ ነው እባክህ አለችው። ም ስራ ረፍዶብኛል ብሎ ወደሆኑ ይወጣል። ታዲያ ይኮሰረታ ምን የላይ ሙዲያ ዘያለች እየተናደደች ነበረ ቅዱስና ኪራ ወደ ሬስቶራንት አምርተዋል። ታዲያ ቅዱስ የራሱ የሆነ ስብራት ስላለበት አሁንም ከጎኑ ቆሞ የሚያበረታታውና ካለበት ሁኔታ የሚያወጣው ይፈልጋል። ይኸው አማት ግን ስታገኝ ረሳኸኝ አይደል አለው። በፍጹም ልረሳህ አልችልም አለው። ኪራም ታዲያ እኔ ለሰዎች እንጂ ሰው ለእኔ አይሆኑልኝም እያለ ነው። ብቻ ቅዱስ የራሱ የሆነ የሆድ ብሶት አለበት። ኪራም ነገ በጠዋት እንድንሸኛቸው እያለው ነው። ችግር የለውም እሺ ሳይረፍድ የቡና ሰዓት ሳይደርስ በማለት ቡና እንዴት እንደሚወድ ሙድ እያያዘበት ነበር። ቅዱስም የቡና ሰዓት ካለፈ ደግሞ ይቀረባል፣ ከመጠጣቱ በላይ ቡና ሰረሞኒው ሆኖ ደስ የሚለኝ ሲል ነበር። ቅዱስም እናትም ለመረዊት ብታይ ክብሮ ምን እንዴት እንዳቃጠልኩት ጨጓራው ጭስ ነው ያለው አለች። ለምን አንቺ ልጅ ግን እንደዚህ ታደርጊያለሽ አለቻት። እኔስ ጨጓራ ይጭስ አይደለ አለች። እኔትም፣ ግርም የሚለ ነገር ኪራና ጽናትም እንደዛ ሲጨቃጨቁ እኮ አሁን የሚጓደዱ ፍቅረኛሞች ሆነው አረፉት። አንቺና ናሆሚም እንደዚሁ ዛሬ ከአይኔ ራቅብኝ እያልሽ ይመስላል። አንችንም የሚያስለቅስ ፍቅር እንዳይሰጥሽ አለቻት መረዊት። አይ የሚያስለቅስ ሳይሆን የሚያስደስት ልትይ ይመስሎኝ አለቻት። ለማንኛውም ግን ጥሩ ፍቅር እንዲሰጥሽ መኝልሻለሁ አለቻት። ሰራዊትም ጋሽ ሊሳፈሩ ስለሆነ እንዳይረፍድባቸው ቶሎ መድረስ ይኖርብናል እያለች እየሮጡ ነበር ሄዱት። ቅዱስ የጽናትን አባት ሊሸኝ መጥቶ ነበረ። ታዲያ እሳቸው ቀድመው ተሳፍሮ ስለነበር። እንደዛ በጠዋት እንድትመጣ ብለኝ ይኸው ስመጣ እሳቸው ቀደሙኝ። የሆነ ችግርማ ይኖራል አለ ቅዱስ። አይ ምንም እንደሌለ ነው የማውቀው አለ ጽናትም። ኪራም እንደዚሁ አባቴ ለከብቶቹ በጣም ቦታ አለው፣ በዛ ላይ ደግሞ አካባቢውና ቀየውንም መለየት በጣም ነው የሚናፍቀው። ለዛ ነው የቸኮለው አለችው። ታዲያ ከእናንተ ጋር ከቆየ የሆነ ችግር ይፈጠራል በማለት ነኪራን ተሰናብቶ ሲወጣ ደረጃ ላይ ሰናይትን ያገኘታል። ሰናይት ምን ሆነሽ ነው ብቻ ሽንስ የተቀመጥሽው ችግር አለ እንዴ? እያለ እየጠየቃት ነበረ። ቀርቧትም የእብዶች አለቃ እንደምትባይ ስምሽን አውቄልሻለሁ አለ። ሰናይትን በብስጭት ለምን ታቱ አያሰሩልኝም? አለችው እሱም ግንባርሽ ለታቱ አይበቃም ሲላት ነበረ እናይትን በንዴት እባክህ ሂድ በቃ አለችው። ለምን ህይወትሽ ውስጥ ያለውን ሂድ በቃ አቴውም እያላት ነው። ብስጭቷ ከምን እንደተነሳ ሁሉን ነገር ተረድቶታል። በመጨረሻም አትናደጂ፣ ታገሽ። የታገሰ ጣፋጭ ይበላል፣ ያልታገሰ መራራ ይበላል በማለት ትቷት ሄዷል። እናይትም እዚህ ቤት ምነው ጥበበኞችና ፈላስፎች ብዙ ብን እያለች ብቻዋን በምሬት እየተናገረች ነበር። ነት በተኛችበት ክብሮ መቶ እያላት ነው። በመጨረሻ ቀሰቀሳት። ድንገት ደንግጣ ተነሳች። ማን ከፍቶ ወደ ገባ? ቁልፉን ደግሞ እንዴት አድርገው ሰድገው እያለችው ነው። ኪራ ቤት እኮን የተኛሽው አላት። ኪራ ቤት ነኝ እንዴ አለች። ከራሷ ስትመለስም ቤቱን አስተዋለች። ከኪራ ቤት መሆኑንም አወቀች። ድሮም ካጠገቧ እንዲተኛ እየነገራት ነበረ። እኔ ብቻዬን እዚህ ተኝቼ አንተማ እዚያ ተኛትም አለችው። እነ ኪራ የት ሄዱ? በማለትም ይጠይቃታል ነኪራም ከክፍለ ሀገር የመጡትን የጽናትን አባት ሊሸኙ እንደሄዱ ትነግረዋለች። ወይኔ ሳልሸኛቸው በማለት ሲጻጻት ነበረ። የሰናይትና የክብሩም ንግግር ወደ ጭቅጭቅ እያመራ መጣ። እንደ ሚስት እየጠበቅሽ ስመጣ በጭቅጭቅ አትቀበይኝ አላት። ሰናይትም ደግሞ ባልመሆን አማረህ እንዴ አለችው። ባለመሆን ምን ያንሰኛል እያለ እዚህ ክርክር ላይ ራሚ እነዚህ ልጆች ጭቅጭቅ እኮ ሶስተኛ አለም ጦርነት ሊያስነሳ ነው እያለ ሲገረም ነበር። ነትም ወደ ኩሽና ሄዳ ከጽናት ጋር እያወሩ ነበረ። ስለ ትዳር ከክብሮም ጋር ስታወሩ ደረስን ልበል አለቻት። ደግማ አንቺ ምን ሆነች ነው? ትንሽ ቆይተን ሬሳችን ይወጣ ነበር አለች። እዚህ ድረስ እንኳን ለቁጣ ትሰጣጡም፣ ደግሞ ስለ ትዳር እያወራችሁ ነው ብዬ በጣም ነበረ ደስ ያለኝ አለቻት። ረባ ክሽኔ ወደ ትዳር ልገባ በማለት እንደማትፈልግ እየነገረቻት ነበር ሆምና መራዊት ስለ ፍቅራቸው ሲወዳደሱ ከቆዩ በኋላ ከእናቱ ስልክ እንደተደወለለትና ያንን ያልኩሽን ምን አደረሹ ብላሻለች በማለት መልእክት እየነገራት ነበረ። መራዊትም እንደ መደናገጣለች። ምንድን ነበር ያወራችሁት? አይ የሴቶች ጉዳይ ነው። እስከዚህ ድረስ ማውራት ጀምራችኋል እንዴ? በጣም ደስ ይላል አለን። እድሜ ከተለያት በኋላ እናቱ ስለ ሰርግ እንዳወራቻትና ቀጥሎም ደግሞ ልጅ ብላ ታስጨንቀኛለች የሚለው ሀሳብ በጣም እያጨናነቃት ነበረ። ታዲያ ምሯት መቼም እያለ ሲጠራትም እሷ ከሀሳቧ ጋር ነበረች። ጽናትና ኪራ እንዲጋቡ ቤተሰቦች ፈቃደኛ በመሆናቸው ደስተኛ ቢሆኑም ጽናትን የሆነ ነገር እያሳሰባት ነው። በተወለድኩበት ክፍለ ሀገር ልጃገረድ ካልሆን በጣም ነውርና ጸያፍ እንደሆነ ይነገራል። ይህ ነገር በጣም ችግር ነው። እሱ ምን ቸገረሽ? ምን አስጨነቀሽ? እኔ ደለው እንዴ? ይላታል ኪራም ጽናትም የሰርጉ ስነ ስርዓት በሚደረግበት ሰዓት ይህ የልጃገረድ ምልክት እንደሚያስፈልግ እየነገረችው ነበረ። ስለዚህ ጉዳይ አትጨናነቂ፣ ሌላ ጊዜ እናስብበታለን በማለት ርዕሱን አስቀይሯታል። ናይትም እህቷ ጋር በመደወል እንደ ደበራትና ብቸኝነቱ ከምንም በላይ እንደ ከበዳት ለእህቷ እየነገረቻት ነው። እህቷም አይዞች በርቼ ብትላትም እሷ ግን እኔ ዳንች ጠንካራ አይደለውም እባክሽነይ እያለች ነው ቅዱስ ከተኛበት ሲነቃ ራሱን ከነኪራ ሳሎን ያገኘዋል። ማታ ሙድህ ጥሩ አልነበረም እኔ ነኝ እዚህ ያስተኛው አለው። ኪራም አሁንም ሙዱ ጥሩ አልነበረም። ታዲያ ቁርስ ብላ እያሉ ቢገለግሉትም እሱ ግን ሊያደምጣቸውም ፈቃደኛ አልነበረም። ወደሆኑ ተነስቶ ሄደ። ራም ተመልሶ እንዲመጣ ቁልፉን እንደደበቀበት ለጽናት እየነገራት ነበር። ታዲያ የመኪናው በር የተቆለፈበት ቅዱስም ተመልሶ ሲመጣ ከክብሮም ጋር ተገጣጥሟል። ምን ሆነ ነው? በደህና ነው አለው። ዘበኝነት ተቀጥሬ፣ ውይ ስራ አገኘህ፣ በጣም ደስ ይላል አለው። የት ልትሄድ ነው? ወደ ላይ በማለት ሰማዩን እየጠቀሰ እያመላከተው ነበር። ታዲያ ጤነኛ አይደለም እንዲህ እያለ ክብሮም ስለሚናገረው ነገር ግራ ተጋብቷል። ናይትና ምራዊት ተገናኝተዋል። ታዲያ በጠብቅሽ ቀረሽ እኮ ምን ሆነች ነው እያለቻት ነው። እኔማ የናሆሚ እናት መታ ነበረ ከሷ ጋ እየወራው አለቻት። ትዳር በቃ እስር ቤት ነው፣ አንቺ እንደፈለግሽ መንቀሳቀሳት ሽም አለቻት። ብቻ ሰናይት ለትዳር ያላት አመለካከት ጥሩ አይመስልም። ታዲያ ተነስተውም ወደ እነኪራ ቤት አምርተው ነበረ። ተሰብስበው ስለ ትዳር ውይይታቸውን ቀጥለዋል። ጽናትም ስለ ትዳር ጥሩ ገንቢ አስተያየት እየመገበቻት ነበረ። ምራዊትም እንደዚሁ ኪራና ናኮሚም ሁላቸውም የራሳቸውን ሀሳብ እያቀረቡላት ነው። ሰናይት ግን ምስሜ ጥጥ ነው ያለች ትመስላለች። ወዲያውኑ ቅዱስ ይከሰታል። ምን እያወራችሁ ነው? ስለ ትዳር፣ ትዳር ጥሩ ነው አይደለም? በማለት ቅዱስንም ይጠይቁታል። ቅዱስም ሲመስለኝ ይህ ጥያቄ ለሰናይት ነው አለ ቅዱስም ትንሽ እጣው የደረሳቸው ሰዎች ለሰፊው ሕዝብ ካልኖርን እያሉ ያስቸግራሉ አሁንም እንደዚ አይነት ነገር ነው የተፈጠረው በማለት በቅን እየነገራቸው ነበረ። ሰናይትም አሁንም በህቷ ላይ የደረሰው ተጽዕኖ አእምሯ ላይ ጠባሳ ሆኖ እንደተቀመጠባትና እሷ ስትንገበገብ ቢያዩት እኔ ላይ እንዲፈጠር አልፈልግም በማለት ትዳር ማለት ያልተከፈለ እዳ ነው፣ ቀስ በቀስም ወለዱ የሚጨምር ባሎች ላጠፉት ጥፋት ሚስቶች የሚጠየቁበት እያለች ብቻ ስለ ትዳር መጥፎ ገጸ ባህሪ እየሳለች እና ከዚህ ነገር መግባት እንደማትፈልግ በምሬት ተናግራ ትታቸው ትወጣለች። ታዲያ የሰናይት እንደዚህ መሆን እርስ በርሳቸው ሲነጋገሩበት ከቆዩ በኋላ ናሆሚ አንድ ሀሳብ አምጥቷል። እሱም እህቷን እንድትመጣ ማድረግና እሷን ማናገር። ታዲያ ከነኪራ ተነጥላ ደረጃ ላይ የተቀመጠችው ሰናይት በሀሳብ ሲስማማለሁ በማለት ቅዱስ አብራት ተቀምጧል። ቅዱስ ሰናይትን በጥበብ ነው የቀረባት። እሱም የእሱ አይነት አስተሳሰብ እንዳለው እና ለሴቶች የተሳሳተ እና የተዛባ አመለካከት እንዳለው እየነገራት ነው። እሷም ለወንዶች እንደዚሁ። በመጨረሻም አንቺ ባታገቢ እንኳና ቤተሰቦች በኩል ወንዶች አሉ፣ አጎትሽ፣ አክስትሽ፣ አባት፣ ወንድም እያለ የጠቃቀሰላት ለዚህ ጥያቄው መልስ አጣችለት። ደረቅ ነህ አለችው እሷም። ቅዱስም እውነታውን መቀበል ግድ ነው ነገር ግን ደረቅ ነህ ይሉኛል። ለማንኛውም በዚህ ርዕሰ ጉዳይ ሌላ ጊዜ እናወራበታለን ብሎ ወደ እነ ኪራ ተመልሷል። ዊትና ጽናትም አስቀየምናት፣ ምነው በቀረብን ባልተናገርን፣ እያሉ ጸጸት ውስጥ ገብተው እየተጨናነቁ ሳለ ሰናይት ትመጣለች። ታዲያ እሷ ግን እረስታ በጣም መርቦኛል ምግብ አቅርቦልኝ እያለች ጠየቀቻቸው። ጽናትና መራዊትም በነገሩ ቂም ስላልያዘች በቃ ከነመፈጠሩ እርስተዋለች እኮ እያሉ በጣም ተደስተው ነበር። ቅዱስና ኪራ እንዲሁም ናውሜ ወደ ውጭ አምርተዋል። ታዲያ ስለ ሰናይት ጉዳይ ማንስተው እያወሩ ነበረ። ምንዋግብታ ፈታኑ ለወንድ ያላት አመለካከት ጥሩ አይደለም። ደግሞ እጇ ላይ እኮ የፕሮሚስ ቀለበት አለ። እኔ እንደሚመስለኝ በወንዶች የተበደለች ነው የሚመስለኝ አለ። እባክህ ዝም ብላ ነው ከእቷ በደረሰው ነገር በአእምሯ ጠባሳ ሆኖ እንደተቀመጠባትና አሁንም ሌሎች ወንዶች እንዳይቀርቧት እየተከላከለች እንደሆነ እየነገሩት ነበር። እዚህ ነው እንዴ? ፍራቻ ኮ በጣም ከባድ ነው። እናንተም ጊዜ ስጧት እያለ ነበር ቅዱስም። እንግዲህ እኛም ከጽናትና ከኪራ ጭቅጭቅ ወጥተን ወደ ሰናይትና ወደ ክብሮም ገብተናል። እነዚህ ሁለት ልጆች ነቆራ ወደ ፍቅር ያመራ ይሆን? አብረን የምናይ ይሆናል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ የዛሬው ጽናት ድራማ ይህን ይመስላል።